ዋው ዛሬ እንግዲህ በጣም የምንወደው የምንፈልገው ቀን ነው እንደምታዩት ሀይሚና ብሩኬ ከእሙሽዬ ጋር መጥተዋል እሙሽዬ ረዥም እድሜ ከጤና ጋር ይስጥሽ የልጆችን አለም የምታይበትን ዘመን ይስጥሽ እኔና ሀይሚና ብሩኬ ደግሞ የሰው መውደዱን ፍቅሩን ከዚህ በላይ ይጨምርላችሁ ፍቅራችሁ ለዘላለም አብሮ የሚያረጅ ይሆንልኝ በጣም ደስ የሚል ነገር ነው ዛሬ እንግዲህ እሙሽዬ ከልጆቿ ማሉ እንደዚህ ስሞቱ ነው አንደርስ ሲል እግዚአብሔርን ይሁን የተሰማኝ ስሜት እናንተ አታውቀውም ማሬ ምን ነው ምላችሁ? በጣም ነው ደስ የሚል ጥያቸው፣ አንድ አይነት ልብሳቸው ወለ ለብሰው ምናምን። ዋው ሙሽ፣ የኔ ደርባባ፣ የኔ ውድ እናት፣ የምር ይገባሻል። በጣም የምትወደድ የምትከበር እናት ነች፣ እና ብቻዋን ልጆቿን እንደዚህ በስነ ምግባር ሰንጻ ያሳደገች ልዩ እናት ነች። በቃ ትለይብኛለች። እኔ በጣም ወዳት፣ በጣም ነው ማከብራት። እግዚአብሔር እንዴት ልበላችሁ፣ ልጆቿ በሷ የተቀረጹ ናቸው። እንደምታያቸው ለሚስቶቻቸው ያላቸው ክብር፣ ለእናታቸው ያላቸው ክብር ልጅ ብዙ ጊዜ ካስተዳደጉ ነው የሚታየው። ማለት ልጅ የሚመስለው እድጉን ነው። ከእድጋችን በላይ አውቃለሁ የሰፈር ሰው እንመስላለን ምናምን ምናምን። ነገር ግን መጀመሪያ ከቤታችን ነው የምንመስለው። ና ልጆቿ በመከባበር ያደጉ ልጆች እንደሆኑ ያስታውቃሉ። በቃ በጣም ለፍታ ታግላ እንዳሳደገቻቸው ያስታውቃሉ። ሰላም ሰላም ሰላም ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትርሶ አትርሱ እንግዲህ ሙሽዬ ከልጆቿ ማ እንደዚህ ምርድ የምትቆሎባት መጣለች። ቪዲዮ ቶሎ መስራት ፈልጌ ነበር ግን ታቆታላችሁና ያለንበት ሁኔታ ስላልተመቼ ዘግቻለሁ ማለት ነው። ደግሞ እየዘገየሁባችሁ ስለሆነ በጣም ይቅርታ ነው ውድ ቤተሰቦች፣ በጣም በጣም ይቅርታ። የምታውቁት ነው ምታውቁት ስታውቁት አላችሁና ትረዱኛላችሁ። እና ምንድን ነው ዛሬ ደስ የሚል ቀን ነው። እንደምታዩት ሀይሚና ብሩኬ አንድ ልብሳቸውን ለብሰው እንዲሁ መሙሽዬ የሚያምር ሽፈኗን ለብሳ ዋው፣ በጣም ነው የሚያምሩት። ይህንን ቀን ሁላችን እንፈልገዋልና ሁላችሁም ከእናቶቻችሁ ጋር እንደዚህ አይነት ጊዜ እንድታሳልፉ ፈጣሪ ፍቅድላችሁ። እናታችሁም በህይወት የሌለሽ ደግሞ ነፍስ ይማርልኝ። ያው በመንፈስ ሁሌ ማብረው ናቸውና፣ ሁላችሁም እናታችሁ እንድትሆኑ የምትፈልገውን ነገር ሆኑላት። ምክንያቱም ማንም ሰው ልክ በአካል ብቻ መኖር የለበትም ና በመንፈስ ያዩናል ይባላል፣ ብዙ ጊዜ ማለት ነው ተሰምኮን ከትልልቅ ሰዎች እና እንግዲህ። እሙሽዬ የእኔ እናት ረዥም እድሜ ከጤና ጋር ሰጥቶሽ ፈጣሪ የልጆችን ዓለም የልጅ ልጆችን ዓለም ሁሉ የሚታይበትን ጊዜ መኝልሻለው። ሀይሚና ብሩኬ ደግሞ የሰው መውደዱን ፈጣሪ ነፍ ጊዜ ሰጧቸዋል። ከዚህ በላይ ጨምርላቸው የእናንተንም ፍቅር ደግሞ እስከ መጨረሻው ያኑርላችሁ። እስከ መጨረሻው ፍቅራቸውን ብዝት ርፍርፍ ያደርግልኝ። እንደዚህ ደግሞ እሙሽዬ ለሙሼ የሚሰጡት ፍቅር ሙሼ ብለን እነሱ የሚሰጠው ፍቅር ይለያል። ሙሽ ታውቃላችሁ፣ እዚህ በኋላ መጣላት የለም ምናምን ብላቸዋለች። እና ብቻ ግን ምን ቃል የለኝም ዛሬ ይዛችኋ ስለመጣችሁ በጣም ደስ ብሎኛል። ሀይሚና ብሩኬ ደግሞ ከቀን ሜ በላይ እየሆናችሁ ቢናውን ላይ እዚህ ቦታ ይሆናሉ። ስለዚህ ቦታ ትሆናላችሁ። የሆነ ነገር ሲሆን የሆነ ነገር ና አካንት በቃ አልተቻላችሁም አልቻልኳችሁም። እና ፈጣሪ ከዚህ በላይ አላቅም ከዚህ በላይ መዋደዱን ያብዛላችሁ፣ ፍቅሩን ይስጣችሁ። የምሬን ነው የሚወደዱ ልጆች ናቸው። እውነት ለመናገር ስርዓት ያላቸው ለራሳቸውን ክብር እንዲሁም ደግሞ ለተመልካች ክብር ያላቸው እንዲሁም ለቤተሰቦቻቸው ልዩ ክብር ያላቸው ናቸው እና እንግዲህ ሀይሚዬም ታውቃላችሁ ለጋሽዬም ለእናቷም ያላት ክብርና ፍቅር ብሩኬም ደግሞ ለወንድሞቹ ለእናቱ ያለው ፍቅር እንዲሁም ደግሞ በቃ እኛ እኛን እነሱ ሁሌ ነው የሚኮሩብን፣ ታውቃላችሁ ሁሌ ነው በቃ በእኛ የሚኮሩት ጨረቃ ፋሚሊ ብለው ኮንፊደንስ በቃ ለደረታቸው እንደዚህ ግልብ ብትከርበት አድርገው ነው የሚባለው ሁሌ እንደሚሉን እኛ ደግሞ በእነሱ እንኮራለን ማለት ነው። እና ብቻ ሁሌም የምትኮሩበትን ነገር እንድትሰሩ ፈጣሪ ፍቀድላችሁ። ሁሉም ነገር ፈጣሪ ሲፈቅድ ነው እና ፈጣሪ የምትሰሩትን ነገር ሁሉ ከስራችሁ በፊት ፈጣሪ ቅደምላችሁ። ከፍቅራችሁም በፊት ፈጣሪ ቅደም። ብቻ ከሁሉም ነገር ሁሉ ፈጣሪ ቅደምላችሁ። የነካችሁት ሁሉ ይባረክ። የተናገራችሁት ሁሉ ይደመጥ። የነካድ የረገጣችሁት ሁሉ የተባረከ ይሁን። እንግዲህ ትልልቅ ሰዎች እንደዛ ነው የሚመረቁት። ዛሬ ሙሽዬ እየተመረቀናለች በጣም የትልልቅ ሰዎች ምርቃት አደለም፣ የትንንሽ የሰዎች ምርቃት ወዳለሁን ምርቃ በጣም ነው ሞዶ እና የሙሽዬ የምርቃት ዛሬ ጠብጠብ ይላል ማለት ነው። ቤተሰብ ሁላችሁም ገብታችሁ አሜን በሉ እና ገብታችሁ ደግሞ ላይ ካጅጎ ኤ ምንድን ነው እናንተ ትላላችሁ? ቻ ቤተሰብ ከዚህ የሙሽዬ የፎቶ ማለት ነው ሀያ ሺ ራሱ ላይክ መግባት አለበት። ወይኔ በጣም ደስ የሚለው የሆነ ስሜት አለው። እና ገብታችሁ ላይ ካድርገው እንዲሁም ደግሞ ሰብስክራይብ ደግሞ መጨመር አለበት ማለት ነው። የእኔ ውድ ቤተሰቦች እንግዲህ ሀይሚዬ የእኔ ቅመም ቦራም ቀብራራው ወንድማቸ እኔ ቀብራራው ባልኖር እኮ አለ የሆነ ቀን እኮ ነው የሆነ እንደዚህ ተሸክሞሽ እኮ ሊኖር ነበር። እኔ ቀብራራው ባልኖር እሆናለሁ ማለት ነው። እና የእህቶቹ ቅምጥል የእህቶቿ ቅምጥል እንዲሁም ደግሞ የልጆቿ ቅምጥል ሙሽዬ ዛሬ እንግዲህ ፏ ያለቀን ነው ደስ ያለቀን ነው ፏ ብላችሁ ዋሉልኝ የኔ ውድ ቤተሰቦች። እንኳን ደስ አላቸው ሙሽዬም ስለመጣች፣ አይመና ብሩኬም እንደዚህ በፍቅር ተባብለው ስለመጡ ክሬዚ እና ለማንኛውም ማለት ነው የኔ ውዶች፣ ላይክ ያላደርጋችሁ ካላችሁ ገብታችሁ ላይክ አድርጉ፣ ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ አድርጎ ማለት ነው። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች። በሌላ ቪዲዮ እስክንገናኝ መልካም ጊዜ ሆናችሁ ባይ